የተወደዳችሁ እና የተከበራችሁ የእግዚአብሔር ቤተሰቦች የድንግል ማርያም ልጆች የቅዱሳን ሁሉ ወዳጆች እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በቸርነቱና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ያደረሰን ቸርነቱና ምሕረቱ የበዛልን ልዑል አምላካችን እግዚአብሔር ክብር ይመስገን። እንኳን ለእመቤታችን ለወላዲት አምላክ ለድንግል ማርያም ወርኃዊ ክብረ በዓል አደረሳችሁ አደረሰን። የእመቤታችን የድንግል ማርያም ረድኤት፣ በረከቷ፣ ፍቅሯ፣ በረከቷ በሁላችን ላይ የደርብን። የእለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እስራ ወአሚሩ ለሚያዝያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሀያ አንድ በዚች ቀን አምላክን የወለደች የእመቤታችን የከበረች ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ወደ ተወዳጅ ልጇ ስለ ሰው ልጆች ትማልዳለችና ስሟን ለምንጠራ ለእኛ ኃጢአታችንንም ያስተሰርይልን ዘንድ ስለዚህም በየወሩ ሁሉ መታሰቢያዋን ልናደርግ ይገባናል። ልመናዋ በረከቷ ከሁላችን ህዝበ ክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ሰላም እንዘ ብፃ ብፃ ለድንግልና ችክል እንተ ውስጥ ዋፋ ማርያም እግዝእት እንተወለድኪ እግዚያ ይከውን ዜና ዝክርኪ ለእመ በእዝም ተሰማ ለአማኡት ማየ ወላአይ ፅምት ቅብዓ በዚችም ቀን የከበረ አባት ብሩታዎስ አረፈ። ይህም አባት የአቴና ሀገር የሆነ ከምሁራን ጥበበኞች አንዱ ነው። እሱም ደግሞ ደራሲያን ከሆኑ ከአረጋውያን መምህራን ጋራ የተቆጠረ ነው። ሐዋርያው ቅዱስ ጳውሎስንም ተገናኝቶት ስለ ቀናች ሃይማኖት ተከራከረው። የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት ቀናች እንደሆነች ተረድቶ አመነ። በሐዋርያው ጳውሎስ እጅ ተጠምቆ የቤተ ክርስቲያንን ሕግና ሥርዓት ተማረ። ከዚህ በኋላ ቅዱስ ጳውሎስ በአቴና ሀገር ቅስና ተሾመው። ታላቂቱ ሀገር በአቴና የመምህራን አለቃ ከሆነ ዘመድ ላይም አብሮ ከተባለ ከከበረ ዲዮናስዮስ ጋር ተገናኘ። እርሱም የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ብዙ ገለጠለት፣ ከውስጡ ስውር የሆነበትንም ተረጎመለት። እጅግም አዋቂ ሆነ። ይህም አባት አምላክን የወለደች እመቤታችን የከበረ ድንግል ማርያም የከበረች ድንግል ማርያም ባረፈችበት ቀን ደርሶ በሐዋርያት መካከል ቆመ። በደረሰው ማኅሌት እና ዝማሬ ጣዕም ባለው በመሰንቆ ዜማ ድምፅም አጽናናቸው። ከአይሁድና ሌሎ ከማያምኑ ሰዎችም ብዙዎቹን መልሶ ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ እምነት አስገባቸው። በተሰጠችውም ጸጋ ነግዶ ታላቅ ትርፍ አስገኘ። ሐዋርያትም የጲቆጶስነት ሊሾሙት በፈለጉ ጊዜ ጌቶቼ ይቅርት አድርጉልኝ፣ እኔ ለዚህ እጅግ ለከበደች ሁመት አልበቃሁምና የቅስናንም አገልግሎት ልፈጽም አልቻልኩምና ተውኝ ብሎ ማለዳቸው በእውቀቱና በስራው ሰማያዊ ሀብትን ተቀብሎ ወደ እግዚአብሔር ሄደ። በረከቱ ከኛ ጋር ለዘላለም ትኖር። አሜን። ሰላም ለብሩታ ወስል ዘዘመረ ለዘመረ ማይከለ ሐዋርያት ዘኤፍራታ በጺሖ ለማርያም ጊዜ ዕረፍታ! በአመ ፈቀዱ ይህ ይህ ሲምዎ ዘኤጲስ ቆጶስ ማዕረገ ጾታ ይህ ልዩ ቤት ሲመታተ መንታ ስም እያ ጻይኩ እና ሰናየ መልእክታ በዚችም ዕለት የከበሩ አክርካክ አክርክስ የክሪስና የወራስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን በጎ ስም አጠራር ያለው የከበረ አባት የሐዋርያት አምሳል ሃይማኖትን የሚሰብክ የአባ እንባቆም መታሰቢያው ነው። ይህንንም ቅዱስ በአባ ጴጥሮስ ዘመን ይኸውም የክርስትና ጥምቀትን ያጠመቀውና ያስተማረው ነው። እስከ አባታችን ተክለ ሃይማኖት ገዳም ድረስ እግዚአብሔር ከሩቅ አገር ጠራው። ከዚያም የምንኩስና ልብስ አለበሰው። ከዚህ በኋላ በአባታችን ተክለ ሃይማኖት ወንበር ለመሾም እስከተገባው ድረስ በበጎ ወገል ሁሉ ሊጋደል ጀመረ። ከአስራ አንዱ መምህራንም ውስጥ ተቆጠረ። ብዙ መከራ ስደትና ድካምን ከተቀበለ በኋላ ወደ ወደደው እግዚአብሔር ሄደ። በረከቱ ከእኛ ጋር ለዘላለም ትኑራለህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወሰኒኡ ለሚያዝያ በዛቲ ዕለት አይረፈ አብ ቅዱስ ይስሐቅ ማሀገረ ኦሪን። ወበዛቲ ዕለት አይረፈ አብ ቅዱስ እለ እስክንድሮስ ሊቀጳጳሳት ዘሀገረ እስክንድሪያ

የሰማነውን በእዝነ ልቡናችን ያሳደርብን አምላካችን ከእናቱ ከእናታችን ከወላዲት አምላክ ከድንግል ማርያም እረዴት በረከት እንዲያሳትፈን በሰላም ያሳደረ በሰላም እንዲያውለን በጸሎታችሁ አስቡን አትርሱን ያሉትን ሁሉ አምላካችን እግዚአብሔር በቸርነቱ እንዲያስበልን ሀገራችን ኢትዮጵያን ኤርትራን ሰላም እንዲያደርግልን ለዓለም ሁሉ የበቃ ምሕረቱን ቸርነቱን እንዲልክልን አቡነ ዘበሰማያትን ይትቀደስ ስምከ